ሰላም የቻናል የቤተሰቦች እንዴት ናችሁልኝ? ዛሬም እንደተለመደው በሌላ ቪዲዮ ተመልሻለሁኝ። በዛሬ ቪዲዮዋችን የሚኒስትሪ ጥያቄዎች የት አካባቢና እንዴት እንደሚዘጋጁ እጠቁማቸዋለሁ ማለት ነው። ስለዚህ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ፣ እንደዚሁም ደግሞ ይህንን ቪዲዮ ላይክ እና ሼር በማድረግ እንጀምር። ወደ ቪዲዮ እንግባ። ያለፉት ሁለት አመታት ማለትም የ2015ና የ2016 የሚኒስትሪ ጥያቄዎች መሰረትን ማድረግ የሚኒስትሪ ጥያቄዎች የት አካባቢ እንደሚዘጋጁ ና እንዴት እንደሚጠየቁ እነግራችኋለሁ ማለት ነው። ስለዚህ ወደ ቪዲዮ እንግባ። እሺ አንደኛው ስለ ተካፋይነት ደንብ ነው። የተካፋይነት ደንብ ማለት አንድ ሙሉ ቁጥር በባለ አንድ አሃዝ ሙሉ ቁጥር እንዴት እንደሚካፈል ማወቅ ማለት ነው። በባለ አንድ አሃዝ ሙሉ ቁጥሮች አስርንም ጨምሮ ማለት ነው። እንዴት በቀላሉ እንደሚካፈል ካወቃችሁ ስለ ተካፋይነት ደንብ አይከብዳችሁም። አንድ ጥያቄ በቀላሉ መመለስ ትችላላችሁ ማለት ነው። በሁለቱ ዓመታት ማለትም በ2015 ና በ2016 የሚኒስትሪ ጥያቄዎች ስለ ተካፋይነት ደንብ አንዳንድ አንድ ጥያቄ ስለነበር በ2017 የሚኒስትር ጥያቄ ምናልባት አንድ ጥያቄ ቢኖር ስለ ተካፋይነት ደንብ አንድ ጥያቄ መመለስ ትችላላችሁ ማለት ነው። ስለዚህ እናንተ በቀላሉ አንድ ሙሉ ቁጥር በባለ አንድ ሀዝ ሙሉ ቁጥሮች እንዴት በቀላሉ እንደሚካፈል ካወቃችሁ በቀላሉ አንድ መልስ መመለስ ትችላላችሁ ማለት ነው። የመጀመሪያው የተካፋይነት ደንብ ነው። ሁለተኛው ስለ ተጋማሽና ኢ ተጋማሽ ቁጥሮች ናቸው። ይህ በጣም ቀላል ነው። በቀላሉ አንድ ማርክ እንደማግኘት ማለት ነው። ምክንያቱም ስለ ተጋማሽና ኢ ተጋማሽ ያን ያክል ከባድ ነገር የለውም። እኔም ከአንድም ሁለት ጊዜ ቪዲዮ ሰርችበታለሁ። ስለዚህ አንድ ሙሉ ቁጥር በቀላሉ ተጋማሽ መሆኑና ኢ ተጋማሽ መሆኑ የምታውቁ ከሆነ ምናልባት አንድ ጥያቄ ሊኖር ስለሚችል አንድ ጥያቄ ትመልሳላችሁ ማለት ነው። ስለዚህ ተጋማሽ ማለት ከዚህ ቀደም ነገራቸዋለሁኝ ለሁለት የሚካፈል ወይም ደግሞ የመጨረሻው አንድ ሀዝ ወይም የአንድ ቤቱ ዜሮ ሁለት አራት ስድስት ና ስምንት ከሆነ ተጋማሽ ነው። ከዛ ውጭ ማለትም አንድ ሶስት አምስት ሰባት እና ዘጠኝ ደግሞ ከሆነ ኢ ተጋማሽ ነው ብለናል። ስለዚህ ስለ ተጋማሽ ና ኢ ተጋማሽ አንድ ጥያቄ ሊኖር ስለሚችል በቀላሉ አንድ ጥያቄ ትመልሳላችሁ ማለት ነው። ሌላው ተተንታኝና ብቸኛ ቁጥሮች ነው። ተተንታኝ ማለት ከሁለት በላይ አካፋይ ያለው ቁጥር ሲሆን ብቸኛ ቁጥር ማለት ደግሞ ለአንድና ለራሱ ብቻ የሚካፈል ቁጥር ነው። ስለዚህ ድንገት አንድ ጥያቄ ቢኖር በቀላሉ መመለስ ትችላላችሁ ማለት ነው። ሌላው ስለ ተተንታኝ ቁጥሮች በብቸኛ ትንትን መግለጽ ነው። ይህም አንድ ጥያቄ ሊኖር ይችላል። ስለ ተተንታኝ ቁጥሮች በብቸኛ ትንትን መግለጽ ማለት ይሄ ማለት አንድ ተተንታኝ ቁጥር በብቸኛ ቁጥር መግለጽ ማለት ወይም ደግሞ በብቸኛ ትንትን መግለጽ ማለት መጀመሪያ ለሁለት እናካፍላለን። ለሁለት መካፈል እስከሚችልበት ድረስ እናካፍልና ልክ ለሁለት መካፈል ሲያቆም ቀጥለን ወደ ቀጣይ ብቸኛ ቁጥር ወደ ሶስት እንሄዳለን ማለት ነው። ለሶስት አካፍለን ከጨረስን በኋላ ወደ ቀጣይ ብቸኛ ቁጥር ወደ አምስት እንሄዳለን። ስለዚህ በብቸኛ ትንትን መካፈል አንድ ወይም ደግሞ በብቸኛ ተንትን መግለጽ አንድ ጥያቄ ሊኖር ስለሚችል እዚህ ላይም በቀላሉ አንድ ጥያቄ መመለስ እንዲያስችላችሁ በደንብ እንድትዘጋጁበት ነው። ሌላው ስለ ትግአና ትጋብ ምናልባት ሁለትና ከዚያ በላይ ሁለትና ከዚያ በላይ ጥያቄ ሊኖር ይችላል። እንዴት ነው የሚጠየቀው? ሁለትና ከዚያ በላይ የሆኑ ቁጥሮች ይሰጣችሁና ለነዛ ጥ ቁጥሮች ወይ ትግአ አለም ደግሞ ትጋብ መፈለግ ነው ማለት ትንሹ የጋራ አካ ትልቁ የጋራ አካፋይና ትንሹ የጋራ ብዜት መፈለግ ማለት ነው። ትልቁ የጋራ አካፋይና ትንሹ የጋራ ብዜት ማለት ነው። ምን ማለት ነው? ትልቁ የጋራ አካፋይ ማለት እነዛ ሁለት ወይም ደግሞ ሶስት ቁጥሮች የጋራ አካፋይ ይኖራቸዋል። ከነዛ አካፋይ ውስጥ ከሁሉም የሚበልጠው ቁጥር ትልቁ የጋራ አካፋይ ሲባል፣ ትንሹ የጋራ ብዜት ማለት ደግሞ ጥያቄ ላይ የሚሰጠን ሁለትና ከዚያ በላይ የሆኑ ቁጥሮች የጋራ ብዜት ይኖራቸዋል፣ እጅግ በጣም ብዙ ማለት ነው። ከነዛ ውስጥ የመጀመሪያው ወይም ደግሞ ትንሹ ትንሹ የጋራ ብዜት እንለዋለን። ስለዚህ ስለ ትጋ አና ትጋብ ሁለት ጥያቄ አለም ደግሞ ሶስት ጥያቄ ስለማይጠፋ እዚህ ላይ በደንብ መዘጋጀት ይኖርባቸዋል ማለት ነው። ሌላኛው ክፍልፋዮችና አስርዮሾች ወይም ደግሞ አስርዮሻዊ ቁጥሮች ማስላት ነው። ይህኛው እጅግ በጣም አስፈላጊ ርዕስ ነው። ምናልባት ከስድስትና ከዚያ በላይ ጥያቄ ሊዘጋጅበት ይችላል። አምስት፣ ስድስት ወይም ደግሞ ከዚያ በላይ ጥየቀው በዚህ ርዕስ ነው። ስለዚህ ምናልባት በዚህ ርዕስ ከአምስትና ከስድስት በላይ ጥያቄ ስለሚዘጋጅ በደንብ አድርጋችሁ ልትዘጋጁ ይገባል ማለት ነው። ክፍልፋዮች ማስላት ማለትም ክፍልፋዮች መደመር፣ መቀነስ፣ ማባዛት፣ ማካፈል፣ እንደዚሁም ደግሞ አስርዮሾች መደመር፣ መቀነስ፣ ማባዛት፣ ማካፈል፣ እንደዚሁም ደግሞ ክፍልፋይ ከአስርዮሾች ጋር መደመር፣ መቀነስ፣ ማባዛት፣ ማካፈል። ስለዚህ ከስድስት በላይ ጥያቄ ሊኖር ስለሚችል ይህኛው ርዕስ በደንብ አድርጋችሁ ጊዜ ሰጥታችሁ ልታነቡ ይገባል ማለት ነው። ሌላው ክፍልፋዮችና አስርዮሾች ወደ መቶኛ መቀየር ነው። እዚህኛው ላይ ሁለትና ከዚያ በላይ ጥያቄ ምናልባት ሶስት ጥያቄ ሊኖር ስለሚችል ይህኛው ርዕስም በደንብ አድርጋችሁ ልትዘጋጁበት ይገባል። ክፍልፋዮችና አስርዮሾች እንዴት አድርገን ወደ መቶኛ መቀየር እንችላለን? ወይም ደግሞ ክፍልፋይ እንዴት ወደ መቶኛ ይቀየራል? አስርዮሾች ደግሞ እንዴት ወደ መቶኛ ይቀየራል? የሚለው ላይ ሁለት ጥያቄ አሊያም ደግሞ ሶስት ጥያቄ ሊኖር ስለሚችል ይህኛው ርዕስ በደንብ አድርጋችሁ ልትዘጋጁበት ይገባል ማለት ነው። ሌላኛው መቶኛን ወደ ክፍልፋዮች መቀየር ምናልባት ምናልባት እዚህኛው ርዕስ ላይ አንድ ጥያቄ ሊኖር ይችላል። መቶኛን ወደ ክፍልፋይ አሊያም ደግሞ ወደ አስሮች መቀየር አንድ ጥያቄ ቢበዛ ሁለት ጥያቄ ሊኖር ስለሚችል ይህኛው ርዕስም በደንብ አድርጋችሁ ልትዘጋጁበት ይገባል ማለት ነው። ሌላኛው መስመራዊ የእኩልነትና ያለ እኩልነት አረፍተ ነገር መፍትሄ መፈለግ መስመራዊ የእኩልነትና ያለ እኩልነት አረፍተ ነገር መፍትሄ መፈለግ፣ የማለት መስመራዊ የእኩልነት አሊያም ደግሞ ያለ እኩልነት አረፍተ ነገር ይሰጣችሁና ያን አረፍተ ነገር እውነት የሚያደርገው ቁጥር የትኛው ነው ትባላላችሁ። ታዲያ በዚህ የርዕስ ምናልባትም ሁለት አሊያም ደግሞ ሶስት ጥያቄ ሊኖር ስለሚችል ይህኛው ርዕስ በደንብ አድርጋችሁ ልትዘጋጁበት ይገባል ማለት ነው። ሌላው ስለ ርቱዕና ኢርቱዕ ወደረኝነት መፍትሄ መፈለግ ነው ስለ የእረት ወደረኝነት መፍትሄ የሚፈለግ ነው። ይህኛው ርዕስ ትንሽ ያው ከበድ የሚል ርዕስ ነው ከሌሎች አንጻር ማለት ነው። ቢሆንም በዚህ ከዚህ ርዕስ ምናልባት ሁለት ጥያቄ አይጠፋም። ሁለት ጥያቄ ስለሚኖር ይህኛው ርዕስ በደንብ አድርጋችሁ ልትዘጋጁበት ይገባል ማለት ነው። ስለ አንግሎች ነው። ስለ አንግሎች ሁለት ጥያቄ አሊያም ደግሞ አንድ ጥያቄ ሊኖር ስለሚችል ስለ አንግሎች ልትዘጋጁ ይገባል ማለት ነው። ስለ አንግሎች ልትዘጋጁ በዋነኝነት ስለ ቀጤ አንግል ስለ ቀጤ አማይ አንግል ስለ ቀጤ አማይ አንግል ማለት ምን ማለት እንደሆነ ምናልባት ወይ ቀጤ አማይ አንግል አሊያም ደግሞ ስለ ዝርግ አማይ አንግል ከሁለቱ አንድ አይጠፋም። ስለ ቀጤ አማይ አንግልና ስለ ዝርግ አማይ አንግል ከሁለቱ ምናልባት ከሁለት አንዱ አንድ ጥያቄ ሊኖር ይችላል። ሌላው ስለ ፍርቅ አንግሎች ፍርቅ ውስጣዊ አንግሎችና ፍርቅ ውጫዊ አንግሎች በደንብ አድርጋችሁ ልትዘጋጁ ይገባል። ከሁለቱ ከፍርቅ አንግሎች ምናልባት አንድ ጥያቄ ሊኖር ይችላል። በተጨማሪም ስለ ተጓዳኝ አንግሎችና ስለ ጀርባ ጀርባ አንግሎች ብትዘጋጁ አሪፍ ነው። ነገር ግን እነዚህ ሶስቱ ማለትም ስለ ቀጤማ አንግል፣ ስለ ዝርጋማ አንግልና ስለ ፍርቅ አንግል በደንብ ካወቃችሁ ከዚህ ርዕስ ሁለት ጥያቄ መመለስ ትችላላችሁ ማለት ነው። ሌላው ስለ መረጃ አያያዝ ነው። ስለ መረጃ አያያዝ ምናልባት አንድ ጥያቄ ምናልባት አንድ ጥያቄ ቢበዛ ሁለት ጥያቄ ይኖራል። ነገር ግን ስታነቡ ስለ መረጃ አያያዝ በዋነኝነት አማካይ የመረጃ አማካይ እንዴት እንደሚፈለግ ማወቅ ይኖርባቸዋል። ሌላው የመረጃ ሚዲያን እንዴት እንደሚፈለግ እንደዚህም ደግሞ የመረጃ ሬንጅ እንዴት እንደሚፈለግ እና የመረጃ ሞድ ከእነዚህ ከአራቱ ድንገት ስለ አንዱ ትጠየቃላችሁ ወይ፣ ስለ ሞድ፣ ሬንጅ፣ ሚዲያን አሊያም ደግሞ ስለ አማካይ ስለምትጠየቁ አራቱ ርዕሶች አማካይ፣ ሚዲያን፣ ሬንጅ ና ሞድ በደንብ አድርጋችሁ ልትዘጋጁ ይገባል ማለት ነው። ነገር ግን እዚህ ላይ ያልጠቀስኳቸው ስለ ሙሉ ቁጥሮች በ10 ረቢ መግለጽ ሙሉ ቁጥሮች በ10 ረቢ መግለጽ አንድ ጥያቄ ሊኖር ስለሚችል እዛ ላይም በደንብ አድርጋችሁ መዘጋጀት ይኖርባቸዋል ማለት ነው። ሌላው ስለ ጠጣር ምስሎች እና የጠላል ምስሎች ያናክል ያክል እንትን አይደሉም። ነገር ግን አንድ ጥያቄ ቢኖር ስለ ጠጣር ምስሎች እና የጠላል ምስሎች ልዩነት ማወቅ ይኖርባቸዋል ማለት ነው። እዚህ ላይ የጠቀስኩላቸው ርዕሶች ያለፉት ሁለት አመታት ማለትም የ2015 እና የ2016 የሚኒስትሪ ጥያቄዎች መሰረት በማድረግ ስለሆነ ምናልባትም በ2017 የሚኒስትሪ ጥያቄ ላይ ሊመጡ ይችላሉ ብዬ ስለገመትኩኝ ስለሆነ ማለት ነው። እናንተ እነዚህ ላይ በደንብ አድርጋችሁ ጊዜ ወስዳችሁ መዘጋጀት ይኖርባችኋል ማለት ነው። በቀጣይ በሌላ በክለሳ ቪዲዮ መለሳለሁኝ። በቀጣይ ቪዲዮ እስከምንገናኝ ቸር ሰንብት።